አማራ ሆኖ የኦሮሞ ልሂቃን የሆኑ ሀይሎች አሉ፣ እንደነ ዶክተር ዳኛቸው አይሰቷል የኦነግ አማሮች የምንላቸው የፖለቲካ ጭምብል ተለብሶ የሚደረጉ የፖለቲካ ኮንቨርሴሽኖች እኔ የትም ያደርሱናል ብዬ አላስብም። ሰው በማንነቱ በሚወክለው ነገር ከመጣ ስትራቴጂካል አሊያንስም ፖሲብል ነው፣ ራይቫለሪም ፖሲብል ነው። ሰላሳ ሰከንድ ወስጄ አሊያንስ እና ራይቫለሪ ላብራራ። አሁን በትግሬና በአማራ ህዝብ መሀል ፖለቲካል ራይቫለሪ አለ፣ ሊካድ የማይችል ፖለቲካል አሊያንስም ሊኖር ይችላል። ፖለቲካ ተለዋዋጭ ነው። ስትራቴጂካል አሊያንስ እና ራይቫለሪዎች ኢቮልቭ ያደርጋሉ አይደለም? ኢንተረስት ሺፍት ባደረገ ቁጥር እነዚህ ነገሮች ኢቮልቭ ስለሚያደርጉ እንዲያውም ለምሳሌ ቅድም አንዷን ተናጋሪ የህወሀት አይዲዮሎጂ ምንድን ነው ብልሃታል የህወሀት አይዲዮሎጂ ትላንትም ዛሬም አብዮታዊ ዲሞክራሲ ነው። አብዮቱ አማራ ጨቋኝ ነው የሚለው ኃይል ላይ አብዮት ማስነሳት ነው። ዲሞክራሲው ተጨቁኗል ለተባሉ ማይኖሪቲዎች የአማራውን መሬት በመንጠቅ ጭምር ዲሞክራሲ መስጠት ነው። የሽግግር ሰነዱን ውይይቱን ምናምን ማየት ይቻላል። ህወሀት ዛሬ የያዘው አይዲዮሎጂ ይሄ ነው። አሊያንስ ኦሮሞም ሆነ ትግሬ ከአማራ ጋር አሊያንስ ከፈለገ ራይቫለሪው ያው በፖለቲካ ፍጥጫዎች እና በሚሊተሪ ሽኩቻዎች ሊመለስ ይችላል። አሊያንስ ከተፈለገ ግን ሶስት ነገሮች ኢንቱ ኮንሲደሬሽን መወሰድ አለባቸው። አንደኛ ሼርድ ኢንተረስቶቻችን ምን ምንድን ናቸው? ለምሳሌ አንተ ትግሬ ነህ፣ እኔ አማራ ነኝ። በአማራና በትግራይ ህዝብ መሃል የፖለቲካ ኢንስቲትዩን ምን ተወው፣ ሼርድ አይዲዮሎጂያችን ምንድን ናቸው? ዛሬም ህወሀት ወይም ህወሀት በዋናነት ኢንፍሉዌንስ ስለሚያደርገው የትግራይ ህዝብና ህወሀትን ብንነጣጥለው በትግራይ ውስጥ የሚወጡ አውራ ፓርቲዎች አምስት አሉ ብለሃል። የአምስቱንም አይዲዮሎጂ ከሞላ ጎደል አውቃቸዋለሁ። ዛሬም አብዮታዊ ዲሞክራሲ ነው ወይ አማራ ላይ አብዮት አስነስቶ ለማይኖሪቲዎች ዲሞክራሲ ሰጠው የሚል አይዲዮሎጂ ነው ወይ? ሼርድ ኢንትረስት አለን ወይ ወይም ሼርድ አይዲዮሎጂዎች ሊኖሩን ይችላሉ ወይ? ካሉን እነዚህ ምንድን ናቸው? ሁለተኛው ዳይቨርጂንግ አይዲዮሎጂስ ሊኖሩ ይችላሉ የሚቃረኑ እርስ በርስ አይዲዮሎጂ ሊኖሩ ይችላሉ። እነሱ ምንድን ናቸው? ሶስተኛው ፓወር ዳይናሚክስ አሁን ምን ይመስላል? የዛሬ አስራ ሁለት ዓመት ያደረግነው ትግል ፓወር ዳይናሚክሱ ምንድን ነበር? ህወሀት በዋናነት የመራት የነበራት ኢትዮጵያ ነበረች። ዛሬ ላይ ደግሞ የፓወር ዳይናሚክሱ ተለውጦ ኦነጉ እራሳቸው ናቸው። ኦነግ ቤተመንግስት ገብቷል ስላሉ እኛም አሁን ኦነግ እየመራ ነው ብንል የሚፈርድብን አይኖርም እና ታከለውማ ነው አደል? ይሄን ነገር። ዛሬ ደግሞ ፓወር ዳይናሚክሱ በኦነግ እጅ ላይ ይገኛል። ስለዚህ ትግላችን በተወሰነ መልኩ ፓወር ዳይናሚክሱን ከያዘው ጋር ሼርድ ኢንትረስታችንን አስልተን ዳይቨርጂንግ አይዲዮሎጂዎችን አስልተን ሪጅናል የሆኑ ኢሾዎችን፣ ጂኦፖለቲክሱን ኢንቱ ኮንሲደሬሽን ከተን የሚደረጉ የፖለቲካ ኮንቨርሴሽኖች ሊኖሩ ይችሉ ይሆናል እንጂ አንዱ መጥቶ ስቲል እኮ አሁን እኛ ታች ቁጭ ብለን ስንሰማ ጃል አዲስ በአማራ ጭንብል የኦሮሞ ፖለቲካ ያራምዳል። አንተ በአማራ ጭንብል በጣም በቃ የአማራው ታጋይ ተብለህ ምናምን ዲስከስ ይደረጋልና እና እኔ አይ ቲንክ እሱ መታረም ያለበት ይመስለኛል። በተለይ በተለይ ይሄን የምለው ምንድን ነው ቺፕ የሆነ የፖለቲካ ወሬ አውርቼ ለማውጣት ሳይሆን የገባሁት ሪል አማሮች ከተቋም ጋር የምንገናኝ አማሮች ኮንሲደሬብሊ ከፋኖ ጋር ሲግኒፊካንት የሆነ ግንኙነት ያለን አማሮች ሲሪየስሊ የእናንተን ኮንቨርሴሽን እንድንወስድ ከፈለጋችሁ አሁንም ከእንዲህ አይነት ይሄ ከተለበጡ የፖለቲካ አካሄዶች ወጣ ብላችሁ ፖለቲካውን ብትወያዩ ለማለት ነው። አደምጣለሁ። ያነሳቸውን ፖይንቶች ትንሽ ምናልባት ላይ ሪ ጠቆመም እንደ ማስተካከያም ሰጥቼ ማለፍ ስላለብኝ ነው። አይ ቲንክ ብዙ ጊዜ ሰዎች ሲገቡ እኔ አላረገውም እና ሰዎች ሲያደርጉት በጣም የሚገርመኝ ብዙ ነገር ዳሷል። ግን ሁሉንም ከምናገር ዋና ዋናዎቹን እኔን በተመለከተ ያነሳቸውን ብቻ። እኔ እዚህ የአማራ ታጋይ ነኝ ብዬ አላውቅም በየትኛውም ሚዲያ የትግራይ ታጋይ ነኝ ብዬ አላውቅም። በየትኛው ሚዲያ የኦሮሞ ታጋይ ነኝ ብዬ አላውቅም። ማንም አማራ ወስዶ የአማራ ታጋይ ኤድመንድ እንደሚባል አለ ቢል እኔው ራሴ ስህተት ነው ነው እምለው እኔ የህዝብ ድምፅ ነኝ ነው ከድሩም። ማንም ሰው በየትኛውም በኤኒታይም ቪዲዮን ገብቶ ቢያይ እኔ የህዝብ ድምፅ በሚል ነው። አንድም ቀን ትግራይ ዘመም፣ ኦሮሞ ዘመም፣ አማራ ዘመም ፖለቲካ አካሄዳለው ብዬም አላውቅም። ምናልባት ፖለቲካ ከፈለኩ አይ ቲንክ ፖለቲካ ቅድም ያልከው ነው። ምናልባት አብዮታዊ ዲሞክራሲ በአንተ ኮንቴክስትን የተረጎምኩ አብዮታዊ ዲሞክራሲ ምናልባት በስተመጨረሻ መሃል ከተማ አዲስ አበባ ምናልባት አብዮታዊ ዲሞክራሲ የተቀዳው ከማንና ኬት ነው? አብዮታዊ ዲሞክራሲ ኢንፋክት የተቀዳ ስርዓት ነው። ከማን ኬት እንደተቀዳ አሁን እዛ ዝርዝር ውስጥ አልገባም። አንተ ወደ ራስ ኮንቴክስት አመጣሁና አቤታዊነት ከአማራ ጋር ዲሞክራሲን ከሌላ ጋር አያይዘህን የተነተንከው እሱ ነው። አንዱ ትልቁ ችግር ችግር ብዬን የምለው ምንድን መሰለ የሚሰነዘሩ የሚባሉ የሰዎችን ማንነት ሁሌ በራሳችን ኮንቴክስት ውስጥ እየከተትን እኛ በፈለግነው የምንተረጉመው ከሆነ አንድ ጥሩ አባባል አለ መጽሐፉ እንደሚለው መጽሐፉን እንደሚፈልገውን ተርጉመው ወይንስ መጽሐፉን እንደምንፈልገውን ተርጉመው። አብዮታዊ ዲሞክራሲን ማንም ሰው እሰማለሁ። ብዙዎቹ አብዮታዊ ዲሞክራሲን እንደሚፈልጉት ሲተረጉሙት እሰማለሁ። አብዮታዊ ዲሞክራሲ እንደተጻፈበት ሲተረጉሙት አልሰማም። ለማንኛውም እኔ አብዮታዊ ዲሞክራሲ ስርዓት ግንባታ ውስጥ የነበርኩ የጻፍኩ ወይንም የዛ ስርዓት አራማጅ አይደለሁም። እኔን እንደ ፖለቲከኛ ማየትም አይጠበቅባቸውም። ብዙ ጊዜ እኔ እዚህ ቲክቶክ፣ ሶሻል ሚዲያ ላይ አንድ ነገር ያለው ልደቱ የሆነ ስም ይሰጠዋል። ልደቱ ማለት ኢትዮጵያ ኒስት ነው አማራ አደለም አገብ ነው ዋን አማራ የሚባሉ አሉ። አማራ አደሉም ትግራይ ናቸው ሲባል ሰማለሁ። ምናልባት ዩሪ ስለ ራስህም ሰምተህ ካላወካላቅም አንተ ደግሞ ጉራጌነ የአማራን ፖለቲካ ለቀቅ ያደርገው ይሉሃል እምሰማው ነው። እኔ ዩሪ ጉራጌ ነው ብዬ የአማራን ፖለቲካ መልቀቅ አለበት ጉራጌ ዘመም ፖለቲካ ነው የሚያራምደው ብዬ በድፍረት መናገር አልችልም። ፖለቲከኛም በሆን እንደዛ ትክክልም አይሆንም። ራሱ ዩሪ ወጥቶ እኔ ይሃፓ ነኝ ጉራጌ ዘመም የአማራ ፖለቲካ ነው ማካሄደው ካለ ይሄ ነገር እንዴት ይታያል ማብራሪያ ምክንያት ይስጥላለሁ። የትግራይ ደግሞ አማራ ነኝ የትግራይ ዘመም እሱም ራሱ ነው። እኔ በጣም ትክክል አይደለም፣ ስፔሻሊ እንደተማረ ሰው ልናርመው ልናስተካክለው ይገባል የተገባም ነው ብዬ ማምነው። ጥሩም የውይይት ኢንቫይሮመንት ሊከፍት የሚችለው እኔ ፖለቲከኛ ነኝ ማምንበት አቋም ይሄ ነው። ስለዚህ በዚህ አቅጣጫ ንሞግት ስል ነው ጥሩ እከል የሚባለው እንትን ነው ብዬ እኔ አላወራም። እስካሁን በተነሱት ሀሳቦችም እኔን ወደኋላም ወደፊትም ሰው ገልብጦ ሪዋይንድ ፎርዋርድ አድርጎ ቢያየኝ ማየትም ከቻለ ወደፊትም ቢሰማኝ እኔ የፖለቲከኛ እና የፖለቲካ ሪዮታ ለማራመድ ወደ ሶሻል ሚዲያ አልመጣሁም። ወደ ሶሻል ሚዲያ መጣኝ ምንድን ነው ፖለቲከኛ በሚባሉት ሴራ ምክንያት የሚሞት የሚጨፈጨፍ ህዝብ አለ። ያንን በተመለከተ ትግራይ ላይ ሲሆን ለትግራይ ህዝብ ድምጾኛ አለው፣ ወለጋማ አካባቢ የሆነ ነገር ሲሆን ድምጾኛ አለው፣ አማራም ክልል ሲሆን ድምጾና አለው። አማራው የእኔ ብቻ ብሎ ልውሰድህ ቢለኝ እዚህ እንዳልሆንኩ እየነገርኩት ነው። ስለዚህ እኔን ማንም ሰው የአማራ ታጋይ ብሎ ሀውልትም ሊሰራልኝ ስሜን ሊያነሳም አይችልም። ለምን እኔ ብዬ ስለመላቅ እኔ ሁሌ የምለው ሰው ቢወስድልኝ ብዬ ማስበው አይ የህዝብ ድምፅ ነው። የህዝብ ድምፅ ለመሆን ደግሞ የግዴታ በአማራ፣ በኦሮሞ፣ በትግራይ፣ በወላይታም ይታጠር አይደለም። ምናልባት አይነው እኔን ካለማወቅ ሰዎች ለእኔ የተለያየ ስያሜ፣ የተለያየ ማንነት፣ የተለያየ ስብ እና ሲሰጡኝ አያለሁ። መሆን ያለበት እኔን መጠየቅ ነው። እኔ መመለስ ያለብኝ ባለፉት ጊዜያቶች አስታውሳለሁ። ከሁለት ሳምንት በፊት ነው መሰለኝ አንድ ሶስት ቀን በዚህ ቲክቶክ ላይ አጀንዳ አድርጌ የነበረው የፓለስቲንያንን ጉዳይ ነበር። ስለ ፍልስጤም እዛ ስለሚሞቱ ህፃናትና ልጆች ያው እዚህ የነበራችሁ በደንብ የምታውቁ ስላላችሁ ብዬ ነው በድፍረት ማወራው። አንዳንዱ ገባና ምናለይ ሙስሊሞች ገንዘብ ስለሰጡት ነው የሚያወራው ስለ ፍልስጤም አሉ። እንግዲህ ታያችሁ፣ ሙስሊሞች ገንዘብ ስለ ፍልስጤም ሳወራ እና አንዳንዱ ደግሞ አይ የአረብ እንትን ስላለው ነው የሚያወራው አለ። አንዳንዱ ደግሞ የእስራኤል ጥላቻ ወል መብታቸው ነው በፈለጉት ኮንቴክስት። ግን እኔ ሙስሊምም ስለሆንኩ አይደለም፣ ክርስቲያን ነኝ፣ አረብም ስለሆንኩ አይደለም። በዋናነት የኔ አላማ የኔ ስብዕና የኔ ማንነት ወደ ሚዲያም ስመጣ ያልኩት ነው የህዝብ ድምፅ ነኝ ነው። አሁን አማራ ክልል ላይም በመሆነው ነገር እየሆነም ባለው ነገር ግዴታ እኔ አንድ አማርኛ የምችል ሰው አማርኛ የመጀመሪያ ቋንቋ የሆነ ሰው አይደለሁም። አማርኛ የመጀመሪያው ቋንቋ ያልሆነ ነጭ ራሱ እየጻፈ ነው በአማራ ህዝብ ክልል ላይ የሆነ ስላለው። ስለዚህ እኔ በአውራው የሚያስደንቅም አይደለም ባላወራው ነው የሚያስደንቀው። እንዴት አይንድ አይነት መልክና ቋንቋ እያለን በአማራ ጉዳይ እንዴት አያወራም ተብሎ ነው መወቀስ ያለብኝ እንጂ እኮ የአማራን ኬዝ ዛሬና አንቶኒ ብሊንከንም እያወሩት ነው። ቢቢሲም እያወራ ነው። ሌላውም እያወራው ስለዚህ ይሄ አዲስ ነገር አይደለም። ይህንን ማውራት ደግሞ እንደ አንድ ትልቅ ታጋይ ተደርጎ የምታሰብም መወራትም የለበትም። ኢንፋክት የኔ ትልቁ ዓላማ ህዝብ ለህዝብ ማቀራረብ ነው። ምክንያቱም ብዙ ጊዜ ቅድም ወንድማችን እንዳልከው አይ ቲንክ ፖለቲከኞች ህዝብን ሃይጃክ አድርገው የራሳቸውን ፖለቲካ ዳምፕ አድርገው፣ ዳምፕ ያደረጉት ፖለቲካ ህዝብና ህዝብን የሚያቀራርብ በህዝብ መካከል ሰላምን የሚያመጣ ቢሆን እኔ ደስ ነው የሚለኝ። ችግሩ ግን ሁሉም ዳምፕ የሚያደርገው በፖለቲክ የተለወሰ ጥላቻ ነው። አብዛኛው በጣም ፈትቼ ፍቄ ለማየት ብዙ ጊዜ እሞክራለሁ። በዚህም ቦታ ላይ አንድን ሰው ገብቶ እንዲያወራ የምፈልገውን ሰው አላስገባም። እዚህ ሩም ውስጥ ገብተው የሚያወሩት ልጆች ብልጽግናዎች ያወራሉ፣ እንደ አንተ የአማራው አክቲቪስት ነኝ ብለው ያወራሉ የትግራዮች፣ የኦሮሞ፣ የሁሉም ነው የሚያወራው እዚህ ገብተው። ለምን መመዘኛ የለንም? እኔ የለኝም። ምክንያቱም አንድ የምፈልገው ፖለቲካ ለመስራት አይደለም፣ ቢቻል ቢቻል ህዝብ ለህዝብ ተቀራርበው በሰላም አብሮ መኖር የሚችልበት ኢንቫይሮመንት ለመፍጠር ነው። ያንን ግን ተገን አድርገው እንዳንተ ገብተው የራሳቸውን ፖለቲካ የሚሰሩ ሰዎች አሉ። የመሰላቸውን አስተያየት የሚሰጡ ሰዎች አሉ። በፈለጉት ጎራ እኔን ከተውኝ የሚሄዱ ችግር ውይየት ፕላትፎርሙን የከፈትኩት እምፈልገውን ለማዳመጥ ብቻ አይደለም፣ የሚፈልጉትን እንዲያወሩ እንዲችሉ ነው። ፕላትፎርሙን የከፈትኩት የሚፈልጉትን አወሩ ማለት የሚፈልጉት ሁሉ ስላወሩ ትክክል ነው ያወሩት ማለት ግን አይደለም። ስለዚህ ማስተናገድ ደግሞ ካለብን እዚህ ውስጥ ይሄ የኤትኒክ ፌዴራሊዝም የሆነ ሕገ መንግስት ስላለን ኤትኒካሊ ራሳቸውን በሆነ ቦታ ከተው ወይ በኦሮሞነት ወይ በአማራነት፣ በጉራጌነት፣ ወይ በምናምንነት ከተው የሚመጡ ጋር ብቻ ውይይት እናድርግም አይባልም። እኔ እንዲያውም የዲሞክራሲ አንዱ ነጸብራቅ መሆን ያለበት ማንም ረራሱን በየትኛውም ጎራ ይክተተው። አንዳንዶች እኮ ለምሳሌ እንደና አቶ ልደቱ ያሉ ሰው ህገ መንግስቱ መቀየር አለበት ነው። አንዳንዱ ሰው እንደሱ ብሎ የማመንም መብቱ ዲሞክራሲው መፈቀድ ነው ያለበት የግዴታ በአማራ ማንነት በትግራዋይ በኦሮሞ ማንነት ካልገባ መወያየት መነጋገር የለብንም ከተባለ ይሄ ራሱ ኢዲሞክራሲያዊ አካሄድ ነው የሚመስለኝ፣ ለእኔ መሆን ካለበት አይ ህገ መንግስቱም ምክንያቱም የህገ መንግስቱ አጻጻፍ ይህ ነው፣ በብሔር በቋንቋ በአካባቢ በምናምን የተወሰነ ነው፣ ለአገሪቱ ሰላም ለፖለቲካችንም አብሮ ለመስራት እንቅፋት ነው፣ መለወጥ አለበት ሌላ ህገ መረቀቅ አለበት ብሎ የሚሟገት ኢትዮጵያዊም ካለን እሰይ አበጀህ ብለን ነው መቀበል ያለብን። የግዴታ እኛን ምሰል የሆነ ብሔር ውስጥ ራስን ክተት፣ እንደዛ ከተህ ነው ከእናንተ ጋር የምንወያየው መባል የለበትም። እንደዛ አይነት አጥር መታጠር የለበትም። እንደሱም ቢሆን ኖሮ እኔም እዚህ ብልጽግና መግባት የለበትም እንትና ልል ነበር ማለት ነው። ትክክል አይደለም። አያስኬድም። መሆን ካለበት ነፃ መድረክ እናድርገው። ማንም ራሱን በየትኛውም በማንም ስብእና ወይንም ማንነት ወይንም የፖለቲካ አቋም አመለካከት ውስጥ ይክተት መቶ ያውራ እንስማው። ማንንም በማንም ጎራም ቦክስ ውስጥ የሚክተተው እንስማው። ባይ ኢንድ ኦፍ ደ ዴ ሰው ህዝብ ነው። የመሰለውን ያዳምጣል፣ የፈለገውን ይዞት ይሄዳል ብዬ ነው የማምነው። ነገሮችን ሁሉ በጣም ሰፋ አድርጌ ሞክራለሁ። አንዳንድ ጊዜ አንዳንድ ሩሞች ገብቶ ለመወያየት እኔ ሞክራለሁ። አይ እኛን ካልመሰልክ መወያየት አትችልም፣ ብሄርህን ንገረን፣ ስለዚህ ብሄር አውራ ምናምን ምናምን። እንደሱን አልወድም። የእኔ ነው ይሄ። ለሌላ ሰው ሊሰራ ይችላል፣ ለእኔ ላይሰራ ይችላል። ምናልባት እኔ በዜግነትም ኢትዮጵያ ላልሆንም ይችላለሁ ብዙ ጊዜ ይላሉ። ስለዚህ የግዴታ እንደዛ ባይሆን ጥሩ ነው። ሌላው ብዙ ጊዜ ህወሓትን በተመለከተ የህወሓትን ፕሮግራም በተመለከተ በተሳሳተ መልኩ ስትረዱትና ስትተነትኑት፣ ስትተረጉሙት እሰማለሁ። እኔ አዋቂ የሚባሉ ምናልባት በዛ አቅጣጫ ደግሞ ፖለቲካውን የሚያራምዱ ሰዎች እኔ ጋር መጥተው ኢንተርቪው ያረኳቸው ጊዜ አለና አትሊስት ስለነሱ አዋቂ የሚባሉት ስም በዛው ብጠቅስልን፣ ቢኮዝ እኛ የህወሀት አማሮች የምንላቸው እንደነ ታምራት ላይኔ፣ ልደቱ አያሌው ምናምን ከሆኑ ስቲል ለሲሪየስ ለሆነ ለፖለቲካ ኮንቨርሴሽን ዝግጁ አለመሆንህን ስለሚጠቁም፣ እስኪ ያንተን አዋቂዎች ንገረን፣ በአማራ ፖለቲካ ፐርስፔክቲቭ። ደጋግመህ እየነገርኩ እየሰማኝ አይደለም እኔ የኔ የፖለቲካ አዋቂዎች እኔ የፖለቲካ እንትን ለማራመድ ወደ ሶሻል ሚዲያ አልመጣሁም ብዬ እየተናገርኩኝ መልሰው ወደ ፖለቲካው ነው ግን። በኢንተርቪው ደረጃ የህወሀት አመራሮችን ኢንተርቪው አድርጌያለሁ። እነ አምባሳደር ፍስሓ እነ ምክትል አማኑኤል የህወሀት ምክትል ምክትሉን፣ ሌሎቹም ስማቸውን አሁን ለጊዜው ባላስታውስ ያው መጥተው እኔ የዩቲዩብ አካውንቴ ላይ ገብታችሁ ልሰማቸው ይችላላችሁ። ጠይቂያቸው አውቃለሁ። ስለ ፕሮግራማቸው ጠይቄ አውቃለሁ። ስለሚያራምዱት ጠይቄ አውቃለሁ። አሁን እናንተ ስለምትሰነዘሩት ክስም ቢሆን ጠይቄያቸው አውቃለሁ። ገብቶ ማየት ነው፣ ሁሉንም አሁን እዚህ መመለስ እና አንዳንዴ እናንተም ቆም ብላችሁ ፈትሹት ስ የራሳችሁን ነገር ፈትሹት። እኔ የፖለቲካ ልዩነታችሁ ምልህ እኛ ሀገር አንዱ የሚመስለን ፖለቲካ ፖለቲካና ጥላቻ ራሱ በደንብ ተለይቶ ይታያል መሰለኝ። ማንም የምንም ፓርቲ ይሁን የምንም ብሔር ይሁን የያዘው ምንም አይነት የፖለቲካ ፕሮግራም ይሁን እኔ የእሱን የፖለቲካ ፕሮግራም እኔው ራሴ የምተነትንለት የምፈተፍትለት ከሆነ ስህተት ነው የሚሆን። አይ እሱ ይምጣና በዛ የፖለቲካ ፕሮግራሙ ለምሳሌ አብዮታዊ ዲሞክራሲ ማን ነው በሚል እኔ ዩሪ ታደሰ እንዲተነትን ቢተነትን ስህተት ነው። ዩሪ ታደሰ ስለ አቤታዊ ዲሞክራሲ የሰማው ነገር ሊኖር ይችላል። የመሰለው ነገር ሊኖር ይችላል። ግን ይህንን በተመለከተ ይህን የሚያራምዱ ሰዎች ጠርቶ አቤታዊ ዲሞክራሲ ምን ይመስላል ብሎ ከነሱ ቢሰማ እና ቢረዳ አይቲንክ ጥሩ የፖለቲካ ዲስሽን ኢንቫሮንመንት መፍጠር ቻ። በህወሀት ዘመን ያደግኩት እና አብዮታዊ ዲሞክራሲ ጆሮዬ እስኪደነቁር ስሰማ ያደግኩ ልጅ ላይ ከመለስ ዜናዊ አንደበት ጀምሮ አንተ ከምትላቸው የፖለቲካ ሰዎች ተረድቼ የራሴን ፐርስፔክቲቭ ጨምሬ ሙሉዊ አንድ ያዳምጠኝ ፕሊዝ። የራስህን ፐርስፔክቲቭ ከምአንተ ብቻ እኮ አይደለም የሰማኸው። እኔ እኮ አልኩህ፣ እኔም እነዚህ ሰዎችን ጠርቼ አንተ የምታነሳቸውን ጥያቄዎች እኮ አስቼላቸዋለሁ ሲመልሱልኝም እኮ ሰምቻለሁ። ስለዚህ አሁን አንተ ደግሞ እየነገርከኝ ያለው አይ እኔ በራሴ ፐርስፔክቲቭ ነው። እሱ እኮ ነው ስህተት የሚያመጣው ፖለቲካ ላይ ትንታኔ ስትሰጥ በራሴ ፐርስፔክቲቭ በሚል። አለበለዛ ምንድን ነው የሚሆነው? አየህ መጽሐፉን፣ ጸሐፊው የኦተር ኢንቴንሽን የሚባል ነገር አለ። አንድ መጽሐፍ ሲጻፍ የመጽሐፉ ጸሐፊ ኢንቴንሽናል የጻፈበት አይ ከሱ ውጭ አንተ ደግሞ አንብበህ አይ እኔ ይህንን በፈለኩት በፈለግኩት መልኩ ተረጉሟለሁ ካልክ መተርጎም እኮ አትከለከል። እንደሱ አላልኩም። አውቶሪቱን ጨምሬ ለመሳለን ጣለንእንዳናረገው አንዴ ፖይንት ልጨምርልኝ የምመጣለን የሁላችንም ውይይት ይሁን የእኔ የአንተ ብቻ እንዲሆን አይደለም የምፈልገው፣ ቋጫው ሁላችንም እንድንሳተፍበት የእኔ የአንተ ብቻ እንዲሆን አይደለም አክቹዋሊ የምፈልገው ሁሉም ሰው እንዲሳተፍበት እፈልጋለሁ። ግን እኔን በተመለከተ እኔ ሰው ሲያስበኝ፣ እኔ የአማራ ታጋይ የኦሮሞ ታጋይ የትግራይ ታጋይ ምናምን እንድትሉኝ አልፈልግም። አሁንም ደግሜ እየተናገርኩ ነው፣ የህዝብ ድምፅ ነኝ፣ አለቀ። ነገ ጠዋት ስለ ሱዳንም ህዝብ ሳወራ ልታገኙ ይችላላችሁ፣ ስለ ፍልስጤም ሳወራ ታገኙ ትችላላችሁ። በሰብአዊነት ውሰዱኝ እንጂ እንደ አንድ የፖለቲካ እንትን እንዳትወስዱኝ ብዬ ይሄው ደግሜ አፋውጥቼ እየተናገርኩ ነው። አትሊስት ጃል ብዬ አውቶ ብዬ እንትና ብዬ አይደለም የምመጣው፣ በግልጽ ነው እየተናገርኩ ያለው። እሺ ትግራይ አደዬ መቀጠል ይችላል። ስር ኦኬ፣ አመሰግናለሁኝ። ያው ሰምተናል። ኢንፋክት አሁን በአብዮታዊ ዲሞክራሲ ዙሪያም ተነስቷል። ኖርማሊ አብዮታዊ ዲሞክራሲ እኔ ከአራት ሰዎች ጋር ተቀብረዋል ብዬ ነው የማስበው። ሶስቱ ኦልሬዲ ሞተዋል። አንድ ሰው ነው ያለው ስም ፖለቲካ ውስጥ ያለ አይመስለኝም በረከት ስምኦን ነዋይ ገረአብ እና ፕሮፌሰር እንድሪያስ እሸቴ ከዛ በኋላ ደግሞ የመጨረሻው ደግሞ ማናቸው አራት ሰዎች ናቸው ያሉት